እኔ እያገረ ያ በሞኝነት ነው የምጽፍላችሁ እያለ ይናገራል። ላሳይህ። አንዱ ያ ጳውሎስ ምናላ ክብት እንዴት እንደጻፈ ሲነገር እንደዚህ ታምኜ ስመካ የምናገረው በሞኝነት እንጂ ጌታ እንዳዘዘኝ አልናገርም። ማለት የአምላክ ቃል አይደለም ማለት ነው። ያው ጌታ እንዳዘዘኝ አልናገርም። ጭራሽ የሚጽፈው በሞኝነት እንደሆነ ይናገራል። እሺ ከላይ ያሳየኝ ምንድን ነው? መጽሐፍ አንደኛ ቆሮንቶስ ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 17 ወይ አብረን እንድናነባው ብዬ ነው። ልጆች አንዴ ታብ አድርጉ ባካችሁ። ይሉላችሁ፣ እየተቆራረጠ ነው ብዙ አይሰማም። አንድ ሊሆን ነው። ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 17። ልጆች ለምን ታብ አታድርጉ? ኮፒን ፋትሩ። እየተቆራረጠ ነው። ይሄ ሰንተን ይያላ አይደለም፣ 17 ነው። ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 17፣ ታቡን አንድ ሚሊዮን አስገቡት ቶሎ በሉ እንዳይቆራርጡብን። ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 17 ነው ያልከኛ አይደል? አዎ፣ እንደዚህ ታምኜ ስመካ የምናገረው በሞኝነት እንጂ ጌታ እንዳዘዘኝ አልናገርም ይላል። እንደዛ አይደለም። እኔ ምን ይላል ያንተ? ይህም ቢሆን የሚናገረው ለእግዚአብሔር የሚገባ አይደለም፣ ነገር ግን ስለዚች ትምክህቴ እንደ ነፍስ እናገራለሁ። እስኪ አውጣ፣ እስኪ መጽሐፉ ከትርጉም ትርጉም ይለያያል። ለጀማ እ እንታ አይደለም፣ አፕሊኬሽን አይደለም፣ መጽሐፍ ራሱ ነው። ችግር የለም። አውጣውሽ፣ አውጣውሽ። ማውጣት ትችላለህ። አዎ፣ ይችላል

ቁጥሩ ጌዝ ነው። እኔ ጋር ያለው መጽሐፍ ችግር የለውም። ቁጥሩ አንተ ካወቅከው ይበቃል። ችግር የለውም። ቃሉን አሳየ እስኪ። የቱ ጋ ነው? ይህ እዚህ ጋ። ይህ ቢሆን የምናገረው ጋንድ የትኛው ነው ደግሞ? እንዲህ እላለሁ። ሰነፍ የሚያገኝ አይነት ታች ታች ታች ታች ነው። እዚህ መልካዘት እንደ ሰነፍ እንኳ ብሆን ተቀበልኩኝ ይህም ቢሆን የምናገረው ለእግዚአብሔር የሚገባ አይደለም። ነገር ግን ስለዚህ ትምክት እንደ ሰነፍ እናገራለሁ ይላል። ያ እንግዲህ የሚናገረው ማነው? የሚናገረው ማለት ነው። ስለምኑ ነው እንደዚህ ተናገርኩት ነው ያለው። የሚናገረው ማነው? ጳውሎስ ለእግዚአብሔር የሚገባ አይደለም እያልኩ እናገራለሁ የሚለው ማነው? እራሱ ጳውሎስ ማለት ነው። እራሱ ጳውሎስ ምኑ ምኑ ነው የማይገባ ያለው ትምክህቱ። ስለዚህ ትምክህት አዳምጥ። ተናጋሪው ማነው ከተባለ ራሱ ጳውሎስ ነው አይደል? የራሱ ንግግር ነው ወይንስ አይደል? ራሱ ጳውሎስ ነው የተናገረው። መሰግናለሁ። እሱ ነው እያን ያለ ነው። የአምላክ ቃል የሚባለው ከአምላክ ዘንድ መጥቶ ነብያቶች ሲያስተላለፉት ጊዜ ነው እንጂ ከራሱ የሚናገር አካል ፓውሎስ ያው እና እሺ፣ ኦኬ። ስለዚህ ከዚህ ጋር የተጻፈው በሙሉ በቀጥታ እግዚአብሔር የተናገረው እንጂ እነ ጳውሎስ የተናገሩት ወይም ሌሎች አዋሪያቶች የተናገሩት አይጻፍም የሚል አስተሳሰብ ነበር ያለህ አንተ። እሱን አልጠየቅኩም። ጳውሎስ ከራሱ ይናገራል ነው መጽሐፉ ላይ። እንግዲህ አንድ አካል እሱ ብቻ አይደለም በነገራችን ላይ እንትናን ሰላም በሉልኝ እያለኝ ሰላምታ ደብዳቤ ሁሉ ከራሱ ይልካል። እግዚአብሔር ነው እንደዛ እያለ የሚናገረው? ሮሜ 16 ከቁጥር አንድ ጀምረህ ብታነበው ለያገሩ ሰዎች ጳውሎስ እያነሳ ጓደኞቹ ሰዎች ይሄ ደካራ ላይ ኮሮና ነው የሚመጣው ያለው ጳውሎስ ይጽፋል ጽፏል። የአምላክ ቃል ነው፣ እሱ ትእዛዝ ነው የአምላክ ትእዛዝ ነው። ይሄ ሰላም በሉልኝ እያለ የሚናገረው አምላክ ነው። ጳውሎስን እንዲናገር የፈቀደለት ማን ነው? ማን ነው የፈቀደለት ሳይሆን ያ ንግግር ማን ነው? አምላክ እግዚአብሔር ነው ወይ እነ እንትና ሰላም በሉልኝ እነሱ አገልግለውኛልና በአገልግሎት ላይ ረድተውኛል? እና የሚለው እግዚአብሔር ነው ወይንስ ጳውሎስ ራሱ ነው? ጳውሎስ የድሮ ጎበዝ ልጅ በቃ እሱ ነው እያልኩኝ ያለው። ስለዚህ ጳውሎስ የራሱን እንደ ንግግር ደብዳቤውን ጓደኞች ሰላም በሉልኝ እያለ ስማቸውን እየጠራ ሰላም በሉልኝ እያለ ጽፎ ይሄን የአምላክ ቃል ወለ ማለት አምላክ በነቢያት በኩል ወይንም በሐዋርያት በኩል እንበለው እና ያስተላለፈው ሲሆን ጊዜ ነው፣ ከራሱ ሰላም በሉልኝ ይሄን አትሰልኝ እያለ ከተናገረ ማለት ነው እዚህ ጋር ምን ልዩነት እንደሚያመጣ አሁን ይሄ መልእክት እዚህ መጽሐፍ ላይ ስለተጻፈ ጳውሎስ የእኔ የኔ መልእክት ነው ብሎ ስለጻፈ የጳውሎስ ነው አለ። ኦኬ። ሌላው የአምላክ ቃል ነው ብለን ለማመን ማስረዳን ነገር ምንድነው? ምንድነው ማስረዳን? አሁን አንድ የሰው ቃል ተገኘበት ማለት በቂ ነው እሱ ማስረጃ ለማድረግ፣ ሌላውስ ብሎ ሂሳብ የለም? ነው ማለት በመጀመሪያ ምን ብዬህ ነበረ መሰለክ ስገባ ለሁለት ጥያቄዎች ብቻ መልስ ስለፈለግኩ ነው የገባሁት። እዚህ ካሁን ጥያቄ ውስጥ ሚኒስትር ውስጥ እንግባ ካል የጳውሎስ አካል ካለበትና የአምላክ ቀን አለን በል ከጎን የሰውና የአምላክ ቃል የተቀላቀለበት መጽሐፍ እንጂ ሙሉ በሙሉ መጽሐፍ ቅዱስ የአምላክ ቃል ለ አይቻልም ማለት ነው አደላ። መልካም፣ አንተ በመጣህበት መንገድ እኔ ከመጣት እኔ ምን ብያሃለ? አንድ መጽሐፍ ወይም አንድ ነገር እሺ፣ መጽሐፍ ቅዱስ የአምላክ ቃልና የሰው ቃል የተቀላቀለበት ሰዎችም የራሳቸውን ሀሳብ የገለጹበት ኢየሱስም መቶ